አንድ ታሪክ እያገላበጥኩ እያለ አሁን መቶ ሃምሳ ብር እንትን ነው አለ የማኪያቶ ዋጋ መቶ ሃምሳ ብር የማኪያቶ ዋጋ ነው። ታሪክ አለ ከሱ ጋር ተያይዞ። ከዛ ውጭ ደግሞ አሁን የኢትዮጵያ እግር ኳስ ፌዴሬሽን ታደግ የሚሰሩ ክለቦች ኳስ ያበረክታል። አንዳንዴ ስምንት፣ አንዳንዴ ሃያ አንዳንዴ አስር ኳስ ያበረክታል። አስር ኳስና መቶ ሃምሳ ብር የአሸናፊ አስገራሚ ታሪክ ነው በጣም ያው ሶጂክ ነበር አማተር ክለብ የምጫወተው። ከሶጂክ ክለብ ድሬዷ ጨርቃጨርቅ ሊወስዱኝ ፈልገው መልቀቂያ ለመስጠት ከድሬዷ ጨርቃጨርቅ ጋር ድርድር ጀመሩ። መጨረሻ ላይ ድርድሩ በአስር ኳስ አለቀና አስር ኳስ ለሶጂክ ስፖርት ክለብ ተሰጠ። መልቀቂያውን ለድሬዷ ጨርቃጨርቅ ተሰጠ። ድሬዷ ጨርቃጨርቅ ደግሞ ስገባ የመጀመሪያ ክፍያ ደሞዜ 150 ብር ሆነ ማለት ነው። መቶ ሀምሳ ብር አሁን ግን እንዴት ነበር ብሩ? አሁን መቶ ሀምሳ ብር እንደመጀመሪያ፣ ምንም ጥያቄ የለም ፖኬት መኒ ነው የሚሆን። እዛ የድሬ ሜዳዎች ላይ የሚወደውን እግር ኳስ እንደፈለገ ስጨዋት የነበረ ተጫዋች ክለብ ሲያገኝ ብሩን አለ የሚያስበው የክለቡ ደስታ እንደሆነ ይገባኛል። እና ግን አቅሙ እንዴት ነበር መቶ ሀምሳ ብር ሲባል? የዛን ሰዓት በጣም በጣም አቅም ነበረው እንጂ መቶ ሀምሳ ብር ማለት አስራ ዘጠኝ ሰማንያ ዘጠኝ ማለት ነው። አቅም ነበረው እንዳሁም እኔ መጫወት ነው የምፈልገው ብያቸው ያው ከዛ በፊት ለቢሙከራ ሄጄ በ1988 ቀጭን ስለነበርኩኝ ዘበኞቹ አያይሁም እንዴ ብሎ ገና ሳያየን ቀጭ ቅጥነቴን አይቶ የቢ ቡድኑ አሰልጣኝ አባሮ የነበረ እና በአመቱ ደግሞ የአጎራባቾች ውድድር ላይ እዛ ላይ ተመርጬ ጨዋታው ላይ ጥሩ ስለሆን የድሬዳዋ ጨርቃጨርቅ በጊዜው አሰልጣኝ የነበረው ጥላውን መገኒቾ ሲዳሙ ይባላል ከዛ እሱ ሲያናግረኝ ከኮሚቴዎቹ ጋር ከብሩ ይልቅ ቅድም እንዳልከው መጫወት ነው የምፈልገው አልኳቸው። ከተጫወትኩ ብዙ ድሎች አገኛለሁ ስላቸው በጣም ገርሟቸው፣ ከዛ አንድ የክለባችን የክለቡ የድሬዶ ጨርቃጨርቅ ኮሚቴ እኛ ሰፈር ነበሩ። አባቴ ጋር ሄደው መቶ ሃምሳ ብር እንስጥ ስለው እሱ መጫወት ነው የምፈልገው አለን ብለውት፣ ማታ ስገባ አባቴ መቶ ሃምሳ ብር የሚያክል ደሞዝ እንዴት ተፈልግ መጫወት ነው የምፈልገው ትላለህ ምናምን ያለኝ አይረሳኝም እና ብሩ ቫሊዩ ነበረ ግን እኔ መጫወት ነበር የምፈልግ። መጫወት ይበልጥ ባር ከገዛ ስለተጫወትኩ ነው ይሄን ሁላ ድሎች ያገኘሁት። ሌላ ክለብ አድቫንቴጅ ያገኘሁት ብሔራዊ ቡድን ቀው ነበር። እውነት ነው እውነት ነው። እና ያዝውውር ነበረ የኳሱ ሂደት እና ቫሉ ነበረው በዛን ሰዓት መቶ አምሳ ብር ኳሶች ውስጥ የአስር ኳስ ዋጋ፣ ለምሳሌ በአንድ ኳስ እንትን ነበር። አሁን በጣም ውድ ነው። አስራ አምስት ሺ ተብሏል። እንትን የኢትዮጵያ መንግስት ምንድን ነው የቅንጡ እቃ ብሏቸው እውነትን ነው። የዛን ሰዓት ይመስለኛል ሁለት መቶ አምሳ ሶስት መቶ ብር ቢሆን ነው። ታንጎ ኳስ ነበሩ ሀሪፍ አሪፍ። በክለብ ደረጃ እንኳን ቢሆን ሶስት ሺ ብር ማለት ስለዚህ ደሞዝ ሶስት ሺ ነው። ለማንኛውም ያኔ ድሬዳዋ ጀመረ፣ አዲስ አበባ፣ ከዛ ቶሮንቶ እውነት የሚገርም የወት ታሪክ ያ እውነት ነው። አገባ እኔ ባለትዳርና የአራት ልጆች አባት ነኝ። ማግባቴን ሳሰማ አለ አስታወቅኝ። ባለቤቴ መሳይ ተዘራ ትባላለች። አሸዋ ሜዳ የሰጠኝ ትዳሬ ናት። ያኔ አሸዋ ሜዳ ከእግር ኳሱ ጋር ባለቤቴን ያገኘበት የተተዋወኩበት ነው። ልጆቼ የመጀመሪያ ልጄ አስራ አምስት ዓመቷ ነው። ሶሊያን አሸናፊ ትባላለች። ሁለተኛ ልጄ ኢዮዋታም አሸናፊ ይባላል። አሁን በቅርቡ አስራ ሶስተኛ ዓመቱ ዓመቱን ያከብራል። በዚሁ አጋጣሚ ኢዮዋታም ሀፒ በርዝ ዴይ ማለት ትፈልጋለሁ። ሶስተኛ ልጄ የአብቃል አሸናፊ ይባላል። አራተኛ ልጄ አሜን አሸናፊ ይባላል። በሙሉ መንፈሳዊ ስሞች ናቸው። ሶላያብቃል ብትል አለው ትርጉም ይሁን ይደረግልን ነው። የኢትዮጵያ ስሞች ጠፉ ለምንድን ነው ብዙ ጊዜ? ያው ስሞች ትርጉም ሲኖራቸው ጥሩ ነው። ያንን በማሰብ ነው እየዋታም እሱ ነበር ለምሳሌ ያብቃል አሜን አሉ በዛ ጉዱስ ላይ እንዳንድ ኢዮዋታም ማለት ያው እግዚአብሔር አሸናፊ ነው ትርጉሙ። እና መምህር ጳውሎስ ነው ያወጣልኝ። በጣም እንቀራረባለን እና ለወንድ ልጄ ጥሩ ስንፈለግኩ ስለው ኢዮዋታም በለዋለኝ። ዮዋታም አሸናፊ፣ አሸናፊ፣ እግዚአብሔር አሸናፊ። እውነት ነው እግዚአብሔር ሁሌም አሸናፊ ነው። በአንቴዎት ውስጥ እግዚአብሔር እንደዚህ ነው። በቃ በእኔ ህይወት ውስጥ እግዚአብሔር በእኔ ህይወት ውስጥ ብቻ ሳይሆን በማናቸውም ህይወት ውስጥ ትልቅ ትልቅ ትልቅ አሸናፊ ነው ማለት እግዚአብሔር አይደለም፣ ለሚያውቁት ለማያውቁትም ሩሩ ነው። ሁለት ወገኖች አሉ። በኢትዮጵያ እግር ኳስ ላይ በቅርብ ጊዜ ውስጥ አሸናፊ ግርማ ሙያል መረጋሰ የሚሉ አሁን ዳዊትን፣ ዳዊት ጸባኖስ የሚከቱም ደግሞ አሉ። ራስን ስታየው ከፍተኛ ሚና ከነበራቸው ኮከቦች አንዱ እንደሆነ ብዙዎች ያወራሉ። አሸናፊ ዓለም የውድድር ናት። ዓለም የኮምፒቴሽን ናት። ስለዚህ አንተ ሰርተ ውድድሩን ተወዳድረ ማሸነፍ የአንተ ኃላፊነትና የአንተ ጽናት ነው። ስለዚህ ውድድሮች ደግሞ ባገኛቸው ነገሮች የሚመሰክሩ ናቸው። ሰዎች ግን በየግላቸው የሚያስበልጡት የራሳቸው የሆነ ምርጫ አላቸው። ራስን ምንድን ኢትዮጵያ የምታደርገው ለምሳሌ እኛ ገር ያልተለመደ ማለት አሁን አብዛኛው ሰው ጆዜ ሞሪ የሚወደው ራሱን የገለጸበት መንገድ እኔ እንደዚህ ነኝ አላለ ስፔሻል ዋነኛ አለ። እኛ ገር አይሞከርም፣ እንዲህ አትልም። የማንዱ ደፋሩ የምትባሉ ከባህልም አንፃር ግን ከባህል አንፃር ባንልም የሚሉ ሰዎች ምስልና በረታ ስታይ ምንድነው የሚሰማን? ባህላችን ይዞን እንጂ ምናገር እንፈልጋለን ብዬ አስባለ። ባሉን ስለኳሱ ሳይሆን በአሪፍ አድርጌ ነው የገለጽኩል። ለምሳሌ ተማሪዎች አሉ። ልጅን ታስተምራለ፣ ታስጠነዋለ። ልጅ አንደኛ ወይ ሁለተኛ ወይ ሶስተኛ እንዲወጣ ነው የምታስጠነው። አንደኛ መውጣቱን ግን የሚያረጋግጠው ምኑ ነው? ውጤቱ ነው። ስለዚህ ውጤቱን አስተማሪው ፈተና ያርምና አንደኛ ለወጣው ልጅ ሽልማት ይሸልማል። ስለዚህ በኢትዮጵያ እግር ኳስ ውስጥ አራሚ እኔ አራሚው ተመልካችና፣ መራጩ አሰልጣኙ ነው። ስለዚህ እኔ በኢትዮጵያ እግር ኳስ ውስጥ ሁለቴ የኢትዮጵያ ፕሪሚየር ሊግ ኮኮብ ተጫዋች ተብያለሁ። ከታዳጊ እስከ ብሔራዊ ቡድን 14 ዓመት ተጫውቻለሁ። ሶስቴ የምስራቅ አፍሪካ ዋንጫ ውስጥ ያለውት → ያለሁት ብቸኛ እግር ኳስ ተጫዋች ነው። ዓለም መድረክ ላይ ወጣቶች ላይ አምበል ሆኜ ሀገራችን አርጀንቲና ላይ ለዓለም ወጣቶች ዋንጫ እንድታልፍ ከጓደኞቼ ጋ የበኩሌን አስተዋጽኦ አድርጌያለሁ። በየዓመቱ በየአመቱ ከአስራ ሁለት ያላነሱ ጎሎች አገባለሁ። የመጨረሻው ድሬዳዋ ከነማ እንግዲህ ከብዙ ዓመት በኋላ ስጫወት በአመቱ ዘጠኝና ስምንት ጎል አገባ ነበር። አሲስት ከማረገው ውጭ ማለት ነው። ግን ዋናው በኢትዮጵያ እግር ኳስ ውስጥ በኢትዮጵያ ፕሪሚየር ሊግ ውስጥ ያ ኮምፒቲሽን በነበረበት ውድድር ላይ ሁለቴ የኢትዮጵያ ፕሪሚየር ሊግ ተጫዋይ ተብያለሁ፣ ኮከብ ተጫዋይ ተብያለሁ። ስለዚህ ሽልማቱንና ፈተናውን አርመውና ማናንደኛ ማን አንደኛ እንደሆነ ውጤቱን ላንተ ሰጥቻለሁ፣ ማለት ከነኛ ሰዎች ጋር ምን ምን ምን እንደሆነ በመዘኛው ስኬት ስለሆነ እሱን አድርገውና ከዛ አንደኛ ማን እንደሆነ በውጤቱ መሰረት እናወራብታለን። አርጀንቲና ሄዳችሁ ብዙ የአርጀንቲና ሴቶች ያስቸግሯችሁ እንደነበር መረጃው አለ። አሺ አልተቸገረም። ያው ምንድን ነው በዛ ሌቭል የሚሄዱት በአጠቃላይ ተጫዋቾች በፕሮፌሽናል ደረጃ ያሉ እና ትልልቅ ክለብ ውስጥ ያሉ ተጫዋቾች ናቸው። እኛም ወርልድ ካፕ ስለሆነ እንደዛ አይነት ሌቭል ያለን ነው የሚመስላቸው እና ያው እንትን ይሉ ነበረ። ሁሉንም መቅረብ ይፈልጉ ነበረ። ግን ያው አብዛኞቻችን ስፖርት ስለሆነ ስፖርተኞች ስለሆነ ያው አብዛኛውም ሰው ገርል ፍሬንድ በዛን ሰዓት ያለው ስለሆነ ብዙም ደግሞ እንደዚህ መዝናናቱ ላይ ገና ገና የመጀመሪያችን ስለሆነ አብዛኛው ሰው ወደዛ ውስጥ አልተሳበ የቀረ ነበርም። አዎ ማለት ያው ሲቀር ሁሉም አሁን ለምሳሌ በዛን ሰዓት የነበረው ክፍያ የታወቀ ነው፣ ላይፍ የታወቀ ነው እና አሜሪካ ምናምን ትራንዚት ያለ መስሎ በቃ ስለዛ ነበረ የምናስበው አሜሪካ ቢሆን አሜሪካ ቅርብ ናት እንደ ምናምን እየተባለን እናስብ ነበረ። እና የተወሰኑ ተጫዋቾች አንድ ሶስት አራት ተጫዋቾች ቀርተው ነበር፣ ግን ተመልሰው መምጣት ችለዋል። እዚህ እዚህ መጥተው ላይፋቸውን ማስተካከል ችለዋል። እና ያ አጋጣሚ ነበረ እዛ የነበሩት ሴቶች ያው እኛ ክፍ ያችንም ሀይ በቃ ያው ብዙ ጊዜ ወለድ ካፕላይ ስትሄድ ፕሮፌሽናል ተጫዋች ያለ የሚበዛው እንደዛ መስሏቸው ያው እነሱም ላይፋቸውን የተሻለ ለማድረግ ማለት ነው። ከአንተ ጋር ከሆኑ አንተ አውሮፓ ምናምን የምትጫወት ከሆነ ይዛቸው ትሄዳለህ፣ ላይፋቸውም ሀሪፍ ይሆናል ብለው አስበው ይመስለኛል። ዝውውር ላይ አንተ እያለ ግን ተጫዋችና አሰልጣኙ የክለብ አማራሪና አሰልጣኝ፣ ወኪልና ተጫዋች ማነ በሚዋኝ ይህን የሚያደርገው ዝውውር ተጫዋች፣ አሰልጣኙ እንደሚፈልግ ይነግረሃል፣ ቢሮ ሂድ ይልሀል በቃ ከሚያስፈርመው ስራ አስኪያጅ ጋር የምትፈራ ደጋፊ ካለ ከደጋፊ ጋር ነው ብር የምትደራደረው፣ ከደጋፊዎች ጋር አሰልጣኙ የለ። አሰልጣኙ እንደሚፈልግ ብቻ ነው የሚነግራቸው ለደጋፊዎቹ። ከዛ በተረፈ ሄደ ከደጋፊዎቹ ጋር፣ ከዛ ደጋፊዎቹ የምትጠይቃቸው ፕሊስ ይሄ አቅማችን ይሄ ነው ምናምን ስትል ትግባባለ። በእነሱ አቅም ልክ ትፈርማለ ወዲያው ብር በእጅ ይሰጣል ባሹ የፊርማ ታሪክ ውስጥ አሰልጣኝ ሊሆን ይችላል። ክለብ መምራት ሊሆን ይችላል። ሻይ እንኳን አትጋብዝም እኮ በእኛ ሰዓት። ነገር ኩኩ እኛ ኮቾቻችንን አሁን እኔ ኮቾቼን በክለብም ያሰለጥኑኝን በብሔራዊ ቡድንም ያሰለጥኑኝን እንደ አባት፣ እንደ ታላቅ ወንድም ነው የምናከብራቸውም የምንፈራቸውም። ያለ ምን ይሆናል መሰለ በቃ ኳስና ኳስ ስለሚያገናኘን፣ አይና ነገር በኩኩ ሙላ ሊመታ ይችላል። በቃ ጸጥ አቀርቅረ እንደ አባት ነው የምትሄደው። ምንም እንትን የሚያነካካ ነገር የለም። ቤንችም ሲያደርጋ አይፈራም? ሲያስገባህም አይፈራም? አይፈራም። እና ሻይ እንኳን የጋበዝኩት እየተጫወትኩ የጋበዝኩት ሰው የለም፣ አሰልጣኝ የለም። ችሎታና ችሎታ። እስኪ ስለ ካናዳ አውራ አሹ። ካናዳ ኑሮን አድርገሃል፣ ታደጊ ላይ እየሰራ ነው። አንድ ፕሮግራም ላይ በደንብ ስታወራ ስለነበረ ነው። እና የኢትዮጵያ እግር ኳስ ችግር እድገት አለማሳየቱ በትክክል እየታደገ እጥረት ነው ብለህ እንዳሰብክ ነው እንድገምት ያደርገኝ። ምንድን ነው አንተ ውስጥ አሁን እየፈጠረ ያለው የስራው ደስታ ምን ይመስላል እስኪ ለቆይታ ነው። በነገራችን ላይ ያው ፓሽኔ እግር ኳስ ነው። እኔ ከባዶ እግር ራሴን ቤተሰቤን ቀይሬያለሁ። ስለዚህ የአሁኑ ትውልድ ደግሞ ከዚህ በተሻለ ሀገሩንም ራሱንም ቤተሰቡንም መጥቀም ይችላል። እኔ እዛ ሲሄድ እዚህ ሲ እና ቢ ካፍ ላይሰንስ ነበረኝ እዛ ሲሄድ ኢኩቫለንስ ሲ ላይሰንስ አገኘው። ከዛ ራሴን አብዴት አረግኩና ቢዲፕሎማ ሙሉ የኮችንግ ላይሰንስ አገኘ። እንደ ኤድኮ የተወሰነ ሠራ ነበረ። ከዛ ለምን የራሴን ከፍቼ የእኛን ኮሚኒቲ ማለት አበሾችን ኤርትራያና ኢትዮጵያውያኖች ናቸው የአካዳሚ ላይ ያሉ ለምን አላሰራም ብዬ እንትናልኩኝ ስጀምር በዘጠኝ ልጅ ጀመር። ከዛ ሀምሳ ሆነ አሁን ከሰባት ዓመት እስከ አስራ ሰባት ዓመት ሴትና ወንድ 150 ህፃናቶች አሉ። ስለዚህ ምንድነው ዋናው ዓላማው? ሁሉንም እግር ኳስ ተጫዋች ማድረግ አይደለም ጥሩ ዜጋ መፍጠር ነው። ለምሳሌ ቅድም እንዳልኩ ነው እግዚአብሔር ለእያንዳንዱ የፈቀደለት አለ። ኳስ ተጫዋች ታለንት ያለው ኳስ ተጫዋች ይሆናል። ዶክተር መሆን የሚችለው ዶክተር ይሆናል መሪ መሆን የሚችለው መሪ ሎየር መሆን የሚችለው ሎየር ነገ ስፖርት ማናጅመንት ፍቅሩ ኖሮት ሚሆን ሊኖር ይችላል ተምሮ ይሆናል ጋዜጠኛ ሊሆን የሚችል ሰው ይኖራል የእኔ ዓላማ ግን ምንድነው ልጆቹን በአስቸጋሪ እድሜያቸው ከመጥፎ ነገር መጠበቅ ስፖርት ዲሲፕሊን ነው ሜንታሊ ፊዚካሊም ሬዲ አድርጋቸው ልክ 17 ሲያልፉ ዩኒቨርሲቲን የሚገቡት እዛ ሀገር መጥፎ እድሜያቸውን የሀያ ስኩል አስቸጋሪ እድሜያቸውን በስፖርት ካለፉል ሲገቡ ዩኒቨርሲቲ አትሊስት አስቸጋሪ እድሜያቸውን በስፖርት አልፈውታል። ጎበዝ የሆኑት ደግሞ ዩኒቨርሲቲ ስኮላር ያገኛሉ። የሚከፍሉትን ብር ኳስ ጎበዝ ስለሆኑ ዩኒቨርሲቲ ይወስዳቸዋል። ከመቶ ሺህ ብር በላይ ሊሆን ይችላል። ዩኒቨርሲቲ እስኪጨርሱ የሚከፍሉት ያንን በታለንታቸው በነፃ ያገኙታል። ከዛ ውስጥ ደግሞ ለዩኒቨርሲቲ ሲጫወቱ ክለቦች ያዩቸዋል። ጥሩ ከሆነ ወደ ክለብ ይገባል። ስለዚህ ስድስት ልጆች ለዩኒቨርሲቲ ያለ ኮሌጅ ስኮላር አግኝተዋል። የተሻለ የተሻለ አካዳሚ ላይ ደግሞ የገቡ ልጆች አሉ። ስለዚህ ስራው ያ ነው። ዋናው ስራው ኳስ ተጫዋች ብቻ ይሆናሉ ተብሎ ሳይሆን በአካዳሚ ያላቸው እውቀት ማ ይላል እና ከመጥፎ ነገርም ይጠበቃሉ፣ ጓደኛም ይሆናሉ። ያ ነው አላማው ትልቁ። እኔም ያነሳሳኝ እና ከፍ እያለ ነው የመጣው። በዚህ አጋጣሚ ግን የሰልጠኝ ተጫዋች ወላጆችን ሁሌ ሞራሌ ስለሆኑ በዚህ አጋጣሚ በጣም ላመሰግናቸው እወዳለሁ። ማለት ኤርትራውያንም ኢትዮጵያውያንም የሬስቶራንት ባለቤቶችንም ሁሉንም ከጎኔ ስለሆኑ በሜዳሊያ ፕሮግራም ላመሰግናቸው እወዳለሁ። ካናዳ ቶሮንቶ ያሉትን ኢትዮጵያና ኤርትራውያን ነዋሪዎች። ሊጉን ታየዋለህ ሊጋ ያለበትን ኳሱ ጋር እንደታየው ኳሱ ውጤቱና ያለው ነገር እኮ ያው ኳሳችንን ይገልጻል። ብዙ ማብራራት አያስፈልግም። ለምሳሌ ከሰራ ብዙ ተመልካችን መሳብ ትችላለህ። ከሰራ በብሔራዊ ቡድን ተፎካካሪ መሆን ትችላለህ። ከሰራ ሊጉ ላይ ወጥ አቋም ሊኖርህ ይገባል። ስለዚህ አንደኛ ዙር አልቆ ኮከብ ጎል አግቢ ካልተሳሳትኩ ስምንት ነው አስራ ስምንት ጨዋታ ነው ያደረጉት። አንድ ጨዋታ አድርገህ ስምንት ጎል ካገባህ፣ አንደኛ የሚመራውን ነጥብ አይተህ ታች ያለውን ነጥብ አይተህ የሊጉን ደረጃ መወሰን ትችላለህ። ብዙ መግባት አያስፈልግም። ቢራዩናችን ስኬታማ አይደለም ሲባል ሚስ የሚደረገው ክለቦች ናቸው ለው ጥንካሬ ነው። ለዛም ያስባሉ። ያኔ የነበረው የክለብ ፉክክር ለቢራዩ የሰጠው ጥቅም ስታይ ከአሁኑ ጋር ምን ሁሉ ጊዜ ምን አለ መሰል ትውልድ መወለዱን አይጠፋም። ሲስተሙ ነው። ቅድም አወራንበት እኮ ስለ ክብር፣ ስለ ፐርሶናሊቲ፣ ስለ ሙያ ክብርና ፍቅር ገባ። እነኛ ነገሮች ካሉ በየቦታ ጠንካራ ኳስ ተጫዋይ፣ ጠንካራ ትውልድ ወጣት አይጠፋም። ስራውን በፍላጎትና ትክክለኛ ስራ ከሰራ ማለት ነው። እና በእኛ ሰዓት ኢቭን ብሔራዊ ቡድን ለመሰለፍ ጸብ ነበር። የእውነቴን ያለው ፉክክር ነው የምነግርህ፣ በጣም በጣም እንትን ነበረ ፉክክሩ። ስለዚህ ኮቾችም እስክንል ያሰሩ ነበረ። ስለዚህ ዋናው ጥሩ ፈተና የሚፈተን ውጤት የሚያመጣ ተማሪ ጎበዝ አጥኚ ጎበዝ ተማሪ ነው። ፈተናውን በደንብ ያልፋል አጥንቶ የመጣ ተማሪ ማለት ነው። ሳይኮርጅ አይኑ ሳይቆለጨለጭ ያልፋል። ስለዚህ ከባድ ትሬኒንግ የሰራ ጌሙ ይቀልለታል። ትሬኒንጉ ቀላል ከሆነ ደግሞ ጌሙ ከባድ። ስለዚህ መስራት አለብን። ከመስራት ውጭ ደግሞ እንደገና ሁሌ ደጋግመዋለሁ፣ ስፖርትና ደባን ነገር አብሮ አይሄድም። ስፖርተኛ የሚጫወተው አስር እና አስራ አምስት ዓመት ነው። እኛ እድለኞች ሆነን 18 ዓመት ምናምን ተጫውተናል። ግን አስርና አስራአምስቱን ዓመት ጎበዝ ሆነ፣ ራስን ጠብቀ፣ ዲሲፕሊን ጠብቀ፣ ገንዘብን ሴቭ አርገ፣ ሰላሳና አርባ ዓመት ጥሩ ኑሮ መኖር ይችላል። አስርና አስራአምስቷን ዓመት ግን ብርህን በየቦታው ይሄድ እንደ ልብ እየተዝናነ ከስፖርት ጋር መሄድ ነገር እያደረግ ሰላሳ ዓመት ከምትቸገር አስርና አስራአምስት ዓመቱን ጠንካራ ሆነ፣ ሰላሳና አርባ ዓመቱን መኪናን ገዝተ ጥሩ ቤተሰብ መስርተ ጥሩ ቤት ሰርተ እንዲኖሩ መልካም ምኞቴ ነው። ዲሲፕሊን ግን በጣም በጣም ወሳኝ ነው። ያን ነገር ማድረጉ የተሻለ ይሆናል። ለምን ስፖርተኛ መሆን በጣም መታደል፣ የምትወደውን ስራ እየሰራ ሰው እየወደደ ብር እያገኘ በጣም የማይገኝ እኮ ነው፣ ማይገኝ ተሰጥኦ። ስለዚህ መስራት፣ መስራት፣ መስራት። ቅድም እንዳልከው የክለቦች ጥንካሬ፣ የክለቦች ፉክክር ጠንካራ ብሔራዊ ቡድን ይፈጥርልናል። ካሳይና አሹ እግር ኳስ እስኪላችሁ መን ጥያቄ የለበትም፣ ግን በጣም ይዝናናሉ፣ በጣም መዝናናት ያበዛሉ የሚል ኮመንት ይመጣ ነበር። ያን ጫዎች ዘመን ላይ እንዴት ታስተውሰዋለ? እንብዛም አስቸጋሪ ባልሆነም ዝናና ነበር ያ ነገር ግን በፊት አረግ የነበረው ለወጣቶች አሪያ አይደለም እንደገና የማደርገው ነገር ከስፖርቱ ጋር አብሮ አይሄድ። እግዚአብሔር ከኔ ጋር ስለሆነ ድንግል ማርያም ስለረዳች በቤተሰብም ተባርኬ በኑሮም ተባርኬ እየኖርኩ ነው። ያ ነገር ግን ትክክል አይደለም። ለዛ ነው አሁን ወጣቶች ሁኑ ወጣቶች ቢችሉ አልኩ እኮ አስና አአምስት ዓመት ነው ትልቁ ትል ቢችሉ እንዳሁም እንደ ምክር መመክራቸው አንድ ፊዚካል ትሬነር ቢቀጥሩ አንድ ኒትሪሽን ቢቀጥሩ ምን መመገብ እንዳለባቸው፣ አንድ ፋይናንስ አድቫይዘር ቢቀጥሩ፣ ለምሳሌ የሆነ ብር ሲመጣለት ምን መስራት ምን ማድረግ እንዳለበት አማካሪ ቢቀጥር፣ አንድ ደግሞ ቪዲዮ ካሜራማን በግሉ ቢቀጥር፣ ትሬኒንጉን የሚቀርጽለት ጌም የሚቀርጽለት የእሱን ብቻ። በአሁኑ ሰዓት የትም ክለብ ሲቪ ልከህ መሞከር ትችላለህ፣ ቪዲዮውን ልከህ ልክ አፍሪካ ተጫዋቾች እዚህ መጥተው እንደሚጫወቱት ማለት ነው። ያንን ቢያደርጉ ራሳቸውን ገበያ ላይ ቢያወጡ ነገ እኮ ነኤቶ ነማኔ ነድሮ ግባ አገራቸው ላይ መጥተው ሆስፒታል ምናምን እንደከፈቱት የእኛስ ልጆች ነገ እኮ ያንን ማድረግ ይችላሉ። ቅድም ያልኩ እኮ ነው ራሱን፣ አገሩን፣ ቤተሰቡን፣ ጓደኛውን ይጠቅማል። ስለዚህ ያንን ቢያደርጉ ደስ ይለኛል። ለምን እኛ እኔ በተለይ እኔ እኔ ያንን ስለተዝናናው ያንን ባለማድረጌ ከየመን ማለፍ አልቻልኩ። ያን ባላደርግ ኖሮስ አስባል። ያን ያደረኩኝ ሁለት የኮከብ ተጫዋይ ተብያለ ነው 14 ዓመት ብሔራዊ ቡድን ተጫውቻለሁ። ያን ባላደርግስ ብቃቴ ምን ይሆን ነበረ? ስለዚህ ታናናሽ ወንድሞቼን ወጣቶችን ነው መመክራቸው፣ እግር ኳስ ጥሩ ትሬኒንግ፣ ጥሩ ምግብ፣ ጥሩ ረፍት፣ ሰውነትን መጠበቅ ነውና ፕሊዝ ራሳችሁን ጠብቁ። ያኛው ነገር ተደርሱበት አላችሁ ወደፊት። ሞኝ በራሱ ብልጥ በሰው ይማራል ይባላል እና ፕሊስ ተማሩ ነው። በጣም ደስ ሎኛል አዲፋኞችን ያነሳ ነው እና ቀረብት ከሌለ ጨረስኩኝ። ምታመሰግነው ወይም ታስተላልፈው ካለ ድ ምንድነው ማስተላለፈው መልእክት? ሁሉም ሁሉም ሰው ሁሉም ስፖርተኛው የሚሆን ተመልካቹ የሚሆን ሁሉም እግር ኳሱ ሚዲያውም እግር ኳሱ የሚያድገው በጋራ ትብብር የአንድ ቡድን ወይም የአንድ ወገን እግር ኳስ ስላደጋ አገር አትቀየርም። በአጠቃላይ ክለቦች ጠንካራ ሲሆኑ፣ ቅድም እንዳለ ብሔራዊ ቡድን ጠንካራ ይሆናል። ስለዚህ እዚህ ሀገር ታዳጊዎች ላይ መስራት ጥሩ ነው፣ ጥሩ ዜጋ ማፍራት ነው። ስለዚህ ፕሊስ ወጣቶቹን እንምከራቸው። አንድ ታዳጊ ሕፃን ማክበር ወይንም መፍራት ኬት ይጀምራል? ከፈጣሪ በየእምነቱ ከሚያምነውን ይጀምራል። ሁለተኛ ከእናት ከአባት ፈጣሪያችሁን አክብሩ። እናት አባታችሁን ታዘዙ። በተለይ ታዳጊዎች ህፃናቶች እናት አባታችሁን ታዘዙ። ትምህርታችሁ ላይ በጣም ጎበዙ። ነው ዓለም የውድድር ናት። ያልተማረ የትም አይደርስም። ትምህርታችሁን ተማሩ። ከመጥፎ ነገር ራሳችሁን ጠብቁ። ታላላቆቻችሁን አስተማሪያችሁን አክብሩ። እግዚአብሔር አገራችን ኢትዮጵያን ሰላም ያርግልን። ፍቅር አንድነትን ይስጠን። ቴንክዩ ለነበረ ቆይታ ከልብ አመሰግናለሁ። እንግዲህ ካናዳ የስኬት ጊዜ እንዲገጥም አሪፍ ቆይታ እንዲኖር እመኛለሁ። አሜን። የተከበራችሁ ተመልካቾቻችን እንግዲህ ከአሸናፊ ግርማ ጋር ከኢትዮጵያ እንግዲህ በእግር ኳሱ ከሚጠሩ ኮከቦች መሃል አንዱ የነበረን ቆይታ ይህን ይመስላል። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ዮሴፍ ከፈለ ነኝ።